አሊ ኤክስፕረስ ላይ ብዙ እቃዎች አዘዝኩኝ። እንዴት አዘዝኩኝ? ክፍያውን እንዴት ፈጸምኩኝ? በዝርዝር አስረዳችኋለሁ። ሰላም ጤና ይስጠልኝ ውድ አድማጭ ተመልካቾች፣ በያላችሁበት ሰላማችሁ ብዝት ብዝት ይበል። እንግዲህ ዛሬ አሊ ኤክስፕረስ ላይ እቃዎችን አዝዣለሁ። ብዙዎቹ ኦልሬዲ ሺፕዶ ነዋል። ትራንዚት ላይ ያሉ አሉ እንዴት አዘዝኩኝ? ክፍያው በምንድን ነው የሚከፈለው? ከዚህ በፊትም ነግሬያችኋለሁ ክፍያ እንዴት እንደምትፈጽሙ አሊኤክስፕረስ ላይ። ነገር ግን ዛሬ በደንብ በተብራራ ሁኔታ ላስረዳችሁ። እንግዲህ አሊኤክስፕረስ ላይ ክፍያ የምትፈጽሙት ከዚህ በፊትም እንደነገርኳችሁ በቢትኖቭ ቢትኖቭ ቪዛ ካርድ ቢትኖቭ ቪዛ ካርድ እንዴት እናገኛለን? ቀጥታ ጎግል ላይ ገብታችሁ ቢትኖብ ብላችሁ ስትጽፉ ቢትኖብን ያመጣላችኋል። የሚያስፈልገው ፕሮሰስ አጠቃላይ እንዴት ቢትኖብ ቪዛ ካርድ ማውጣት እንደምትችሉ ቪዲዮ አለ። በፊት የሰራሁትን ቪዲዮ ገብታችሁ እዩ። እንግዲህ አሊኤክስፕረስ ላይ ያዘዝኳቸውን እቃዎች ላሳያችሁ ነው። እዚህ ጋር እንደምታዩት ሺፕድ የሚል አለ። የሚታያችሁ ከሆነ እዚህ ጋር ይሄ ሺፕድ የሚለው እዚህ ጋር እሱ ሺፕድ የተደረገ ነው ማለት ነው። ስከፍተው ይኸውላችሁ፣ ኦኬ ቱ ሺፕድ ላይ ምንም የለም ማለ ይኸውላችሁ፣ እንደምታዩት ሺፕድ ላይ ይሄንን መቅረጫ፣ ይሄ ሰዓት፣ ይሄ የኬክ መጋገሪያ፣ ይሄ የሳምና ሞልድ እንዲሁም ይሄ ባለላጲስ እስክሪብቶ ይሄ ሰዓት ሰዓት፣ እንዲሁም ላጲስ ይሄ ሰዓት የወንድ ሰዓት፣ እንዲሁም የሴት ሰዓት እነዚህ እቃዎች እንዳለ ኦልሬዲ ሺፕድ ሆነዋል። ተአሽገው በመላክ ደረጃ ተልከዋል ነው እያለኛለሁ። ተልከዋል፣ ታሽገው ተልከዋል አለ ማለት ነው። ቱ ሺፕ ለመታሸግ ምንም የለም። ይሄው እንደምታዩት ኖ ኦርደር እንዲስ አካውንት እያለ ነው፣ ምክንያቱም የኔ ኦርደሮች እንዳለ ሺፕ ዶነዋል፣ በቃ ወደ ኢትዮጵያ ተልከዋል። አሁን እኔ የምጠብቀው ኢትዮጵያ እስኪደርስ ያለውን ሞመንት ብቻ ነው ማለት ነው። እንግዲህ አሌክስፕረስ ላይ ከዚህ በፊትም ቪዲዮ ሰርቻለው፣ ስታዙ በምን አይነት ዌይ እንደምታዙ እንዴት እንደምታዙ ሁሉንም ነገር ሰርቻለው እና። አሊክስፕሬስ ላይ ስታዙ ወደ ኢትዮጵያ የማይመጡ እቃዎች ሲሆን አልቀበል ይላችኋል። ዲስ አይተም ካኖት ሰንድ ቱ ዩ ሪጅን ይላችኋል፣ ካልኖት ሺፕ ቱ ዩ ሪጅን ይላችኋል። እንደዚህ አይነት ነገር ይላቸዋል ማለት ነው። ግን ወደ ኢትዮጵያ መምጣት የሚችሉ እቃዎች ሲሆኑ ኢሚዲየትሊ ነው ክፍያውን መፈጸም የምትችሉት ማለት ነው። እንግዲህ አሊክስፕረስ ላይ እንደነገርኳችሁ ባለፈውም ብዙ ሰው ሲጠይቅ ስላየሁኝ ነው ምንድን ነው እንዴት ነው መክፈል የምንችለው? እንዴት ነው መክፈል የምንችለው? በጣም ኢዚ ነው ጋይስ፣ በጣም ኢዚ ምንድን ነው የምታረጉት? ሁለት ነገር ያስፈልጋችኋል። አንደኛው ባይናንስ አካውንት፣ ሁለተኛው ቢትኑብ አካውንት። ባይናንስ አካውንት ለምን ያስፈልጋችኋል? ባይናንስ ላይ ኦንላይን ላይ ዶላር እድትገዙ ከዛ በኋላ ኦንላይን ላይ ዶላር ገዝታችሁ የገዛችሁትን ዶላር ወደ ቢትኖብ አካውንት ለመላክ ማለት ነው። ከዛ ቢትኖብ አካውንት ላይ ዶላር ከላካችሁ በኋላ ቀጥታ ካሊ ኤክስፕረስ ብዙ እቃዎችን መግዛት ትችላላችሁ። ኢማጅን ካሊ ኤክስፕረስ በ30 ዶላር በሃያ ዶላር ብዙ እቃዎች ነው የምትገዙት፣ በጣም ብዙ እቃዎች ማለት ነው። የእውነቴ ነው የምነግሯችሁ። አሊ ኤክስፕረስ ላይ እራሱን እቃ ሼን ላይ ሼን ላይ አልኤክስፕረስ ላይ ሁለት ዶላር የሆነውን እቃ ሼን ላይ ስንት ሆኖ አይቸዋለሁ መሰላችሁ? አስር ዶላር። ትልቅ ዲፈረንስ። ኳሊቲ ምናምን እንዳትሉኝ፣ ራሱ እቃ ነው የሚገርማችሁ ነገር። ስለዚህ አልኤክስፕረስ እውነት ተጠቀሙበት፣ ቻንሳችሁን ስፔሻ ስፔሻሊ ኦንላይን የምትንቀሳቀሱ ልጆች፣ በተለይ ኦንላይን ስራ እንደዚህ ላይፍ ስትሪሚንግ ምናምን የምትሰሩ ልጆች፣ እዛ ላይ ያገኛችኋትን ሳንቲም አስር ዶላር ብትሆን አልኤክስፕረስ እቃ አዛችሁ ደግሞ በተመጣጣኝ ዋጋ ለሰው በመሸጥ ሌላ ኢንካም ማግኘት ትችላላችሁ ማለት ነው። እንግዲህ እቃው ሲመጣ ደግሞ እቃው ሲመጣ በደንብ ቪዲዮ ቀርጬ ያሳያችኋለሁ። ኦሬዲ ሺፕድ ነው። ሺፕድ ሆነ ማለት ደግሞ በቅርብ ቀን እቃው ይገባል ማለት ነው፣ ወደ ኢትዮጵያ። ያው እንግዲህ እቃ ስታዙ ሁሉም አንድ ላይ አይገባም። ባይዘወይ ምንድነው፣ በምንድን ነው እቃው መድረሱ የሚደርሳችሁ እዛ ልታዙ ስትሉ አድሬስ ይጠይቃቸዋል እና እዛ ላይ ሞባይል ነምበር ይጠይቃቸዋል። እዛ ሞባይል ነምበር ላይ ቴክስት ይገባላቸዋል። ዲስ ነምበርስ ዩር አይተም ኦልሬዲ ኢን ኢትዮጵያ የሚል ደርሱ አለቃሽ የሚል ምናምን መሴጅ ይገባል። ያንን ቁጥር መሴጁን ዲሌት ሳታረጉ ሄዳችሁ እዛ ዋናው ፖስታ ቤት ካውንተር ላይ ስታሳዩቸው እቃችሁን ያወጡና፣ ሀምሳ ብር ነው። እስከዛሬ እኔ ሀምሳ ብር ነው እየከፈልኩ ያወጣሁት። በአንድ እቃ ሀምሳ ብር ትከፍሉና ታወጣላችሁ። ግን መጠንቀቅ ያለባችሁ ነገር ቀረጥ የሚያስከፍሉ እቃዎችን እንዳታዙ። ቀረጥ የሚያስከፍሉ እቃዎች ምንድን ናቸው? የመጀመሪያው ሞባይል ስልክ፣ ሂዩማን ሄር ኢቭን ላይክ ላይክ ሁማን ሄር ካዘዛችሁ ላይክ ሁማን ሄር፣ ሁማን ሄር ሳይሆን ልክ እንደ ሁማን ሄር የሚሉት አለ አይደለ? ላይክ ሁማን ሄር እሱን እራሱ ካዘዛችሁ ቀረጥ አለው። እነዚህ ቀረጥ ያላቸው እቃዎች ቀጥታ ወደ ጉምሩክ ነው የሚገቡባችሁ። ስለዚህ ቀረጥ ትከፍላላችሁ። እንደዛ እንዳይሆን እናንተ ማዘዝ ያለባችሁ ቀረጥ የሌለባቸው እቃዎች፣ ትንንሽ እቃዎች ላይክ እንደ ሰዓት ያሉ ለምሳሌ እኔ ምን ያዝዣለሁ መሰላች? ከዚህ በፊትም የሻማ እንትኖች እነዚህ የሻማ መስሪያ ሽቶች ምንም አይነት ቀረጥ የለባቸውም። እንዲሁም የስቴሽነሪ እቃዎች ምንም አይነት ቀረጥ የለባቸው። በቃ ከአዘዝኳቸው መሀል ነው የምነግራችሁ። ሰዓቶች ሰዓቶች ምንም ቀረጥ የለባቸውም። እንደነ ኮፍያ አይነቶች ጫማም እራሱ የተለያዩ ነገሮች በቃ እነዚህ ቀረጥ የሌለባቸው እቃዎች ስለሆኑ እነዚህ ንዘዙ። በፍጹም ግን ሞባይል፣ ላፕቶፕ ምናምን ይሄ እንትን ታክስ ያለባቸው ነገሮች እንዳታዙ፣ እነሱ ወደ ጉምሩክ ነው የሚገቡት። ሂማን ሄር ምናምን በፍጹም እንዳታዙ። ከዛ ውጭ ግን ቀለል ቀለል ያሉ እቃዎች እያዘዛችሁ ተጠቀሙ። ጋይስ ተጠቀሙበት፣ የእውነቴን ነው የምላችሁ። በተለይ በሻማ ንግድ ላይ የተሰማሯችሁ ሰዎች አንድ ሞልድ እዚህ ከነጋዴ እኔ ገዝቼ ስለማውቅ ገዝቼ ስለማውቅ ነው ምነግራችሁ አንዷን ትንሽዬ ሞልድ ሶስት ሺ ምናምን ብር ይሸጡልኝ። ሞልድ አሌ ኤክስፕረስ ግን በስንት ብር ነው የሚገዙት እንደሆነ ታውቃላችሁ? በአምስት መቶ ብር። ከእኔ ላይ ሁለት ሺ አምስት መቶ ብር አተረፉብኝ ነ ሰዎች። ስለዚህ እንደዚህ እንዳትሆኑ፣ እስፔሻሊ በሻማ ስራ ላይ የተሰማራችሁ በተለይ ስራ ላይ የተሰማራችሁ ሰዎች የሚያስፈልጋችሁን እቃዎች ከአሊ ኤክስፕረስ ማዘዝ ትችላላችሁ። ከእናንተ የሚጠበቀው ባይናንስ ክፈቱ፣ ቢትኖብ ክፈቱ። ባይናንስ እንዴት ከፍታለው የኔ ቪዲዮ አለ፣ ወደ ኋላ ቪዲዮን ገብታችሁ፣ ቢትኖብ እንዴት ከፍታለው የኔ ቪዲዮ አለ፣ ወደ ኋላ ቪዲዮን ገብታችሁ ዩ። በእውነት ሁሉም ነገር በጣም ቀላል ነው። አታክብዱት፣ ቀለል አርጋችሁ እዩት እና እሱን ክፈቱና ማለት ነው። እነዚህን የነገርኳችሁን አፖች ባይናንስና ቢቱን በጣም አስፈላጊ ነገሮች ናቸው። እንደዛ አድርጉና ከአሊኤክስፕረስ እቃ እዘዙ። እንግዲህ የመጣውን እቃ ልክ እንደደረሰ ቪዲዮ ቀርጬ አሳያችኋለው እና ምን እንደሚመስል እቃው በጠበኩት ልክ መሆኑን አለመሆኑን ሁሉ ቪዲዮ ቀርጬ ለቃለው። ፕሊስ ጋይስ ይሄ ቻናል ያድግ ዘንድ የእናንተ ትልቅ ትብብር ያስፈልጋልና፣ ለእናንተ ምንም አይጎዳችሁም። ጀስት ሰብስክራይብ የምትለዋና ላይክ የምትለዋን በተን ጫን ማለት ብቻ ነው። ምንም አይነት ክፍያ የለውም። ለእኔ ግን ምን ያህል እያገዛችሁኝ እንደሆነ ዩሃቭ ኖ አይዲያ። በጣም እየረዳችሁኝ ነው፣ ለእኔ ማለት ነው። እና ፕሊዝ ፕሊዝ ፕሊዝ ጋይስ እኛ እዚህ ጋር ጥሩ ነገር ነው እየሰራን ያለ ነው። ላይክ ይሄ ቲዩቶር ነው ሰዎች የሚጠቀሙበትን ነገር ነው እየሰራ ያለ ነው፣ በቅንነት በታማኝነት፣ በግልጽነት እና እናንተ ደግሞ ውስጥ አበረታቱን፣ ደገፍ አድርጎን፣ ሰብስክራይብ በማድረግ ላይክ በማድረግ ሌላ ምንም አንጠይቅም። እና ፕሊስ ጋይስ፣ ይሄ ቪዲዮ የደረሳችሁ ሰዎች ሁሉ ሰብስክራይብ እና ላይክ ሳታደርጉ እንዳትወጡ። አመሰግናለሁ። ወዳችኋለሁ። አከብራችኋለሁ። ሰላማችሁ በያላችሁ በብዝት ይበልልኝ። መልካም ጊዜ።